ምን ታርጌ ልጅ መሰለሽ? እህ ደማም ሽንኩርት ትከትፊና ዘይት ታርጊና ጨው ታርጊና ትበያለሽ። ሽንኩርት ከትፊያለሽ፣ ዘይት ታርገልሽ፣ ጨው ታርገልሽ፣ ትበያለሽ። ቀይ ሽንኩርት ክትፍ አርገሽ፣ ዘይት፣ ጨው ምግብ ነው ብሉት ባነግታባጣቸነ ይምንም አንደኛ ቅጣት ሽንኩርት ዘይት ጨው አድርጋችሁ ብሉት። ሁለተኛ ቅጣት፣ ሁለተኛ ቅጣት በርበሬት በጠብጡና ፊታችሁን እኔ አልቀጣም ብያለሁ። ጂጂ ከበርበሬ ጠጪ ምን እንቀጥል? ሦስተኛ ኛ ሻምፖ ትቀጣላችሁ። አፋችሁ ላይ ለአራት ደቂቃ ትይዛላችሁ ትይዛላችሁ ሶሪ ትይዛላችሁ። እንደዚህ አጋችሁ ሻምፖ የገላ ሻምፖ ችግር የለውም። አፍሽ ውስጥ አደረግ እና ትይዣለሽ። ችግር የለውም። እንተፈዋለን እዚህ ጋር እናደርጋለን ለአራት ደቂቃ ይኸው ሁለት ጌም ነው እኮ ጂጂዬ፣ ችግር የለውም። እምቢ እንደዚህ አይነት ነገር ከሱልከን አንቺ ነው አልጀመረ እንዴት ይቆጥርልን ታምፖ እሺ፣ ትጫለሽ ሌላ ሶስተኛው ደግሞ የምንነበረን እናት በርበሬ መጠጣት ነገርንሽ እኮ ቅጣቱ አዝግሜ ነገርኩሽ ነገርኩሽ። በርበሬ ሶስት ማንኪያ በጠጠሽ ጠጪ። ያለአራተኛ እንቁላል እንቁላል ጠጪ ሶስት እንቁላል ታባሽ ቅድም ደግሞ ሁለት ነበር ያልኩሽ። ሶስት ሶስት ጠቃ ላዝምልሽ። አሁንስ እግዚአብሔር አዝግብ። ይህ የመግደል ሙከራ ነው። ምንድን ነው ይህ? መግደል ሙከራ ነው። ተከከል ጋይስ፣ ነገር ግን ይመራል። ግን ሰላሳ ሰባት ሺህ እኮ ነው። ጋሽ አሸነፍ ናቸው።

ዙዙ ቀርቀንሽ ሙሉ በላት። ጂጂን ቀንሽ ነው ዛሬ። ትላንት ምን ትላለች? ይበላስ ግን፣ ሙና ባንቺ ሰበብ እኔ አልተቀጣሁም። የኔማ ተባረኪ፣ እርሜ ጤና ይስጥሽ። ያሰማሚ አሚን። ይሳካለሽ። አሚን። ከመጥፎ ነው እኔን ከማውላት ጣብጥሽ። እኔም በርበሬ እጠጣለሁ። ወላሂ ይቅርብኝ። እሺ ማንቂያ፣ እኔም በርበሬ እጠጣለሁ።

ማን ያልተቀበለው ራስ ማናት ፋሚሊ ጋይስ ቦነስ ነው ቦነስ ነው ልጆች ቦነስ ነው ቦነስ ነው ቦነስ ነው። ጋይስ አንቺ እንኳን ይዘሻል፣ እንደ ሻምፖ ይዘሻል። ይሄ ቆይ ቆይ ቆይ ኮሜንት ምናምን ጠፍቶ ነበር። አንዴ አንዴ ቆይ

ሰሙን ሻምፖ ኖ ይቀርባት። ሰዓቱ አለቀ። በርበሬውን ተጠጣ።